ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን የመራውን ያያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክላይ ዜናዎች፣ ሁለንተናዊ እድገትና ብልጽግናን ለማረጋገጥ ወቅቱን የጠበቀ እቅድ ማዘጋጀትና መረጃ ማደራጀት ጉልህ ሚና እንዳለው የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሬ ገለጹ። በፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ የተመራ ልኡካን ቡድን የሐረሪ ክልል በዘርፉ የመግባቢያ የውይይት መድረክ አካሂዷል። ዘገባውን ያደረሰን ገዛሀኝ አራጊ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የተመራሉ ካም ቡድን በሐረሪ ክልል በዘርፉ የመግባቢያ የውይይት መድረክን አካሂደዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ እንደገለጹት ለአንድ ሀገር ሁለንተናዊ ብልጽግና ጥራት ያለው ወቅቱን የጠበቀ እቅድ ማዘጋጀትና መረጃ ማደራጀት ጠቀሜታው ዘርፈ ብዙ መሆኑን አንስተዋል። ለሀገራችንም ሆነ ለክልላችን ሁለንተናዊ ጠቀሜታዊ ጎላ ነው ያሉት ርዕሰ መስተዳድሩ በተለይም የዛሬው የመግባቢያ የውይይት መድረክ የክልሉ ኢኮኖሚያዊ አካውንት እየተሰሩ ያሉ ጅምር ስራዎችን አጠናክሮ ለማስቀጠል እንደሚያግዝም ጠቁመዋል። የኢትዮጵያ ስታቲስቲክስ አገልግሎት ዘርፍን ለማሳደግና የዲጂታል ልማት እቅድ የግምግማ ስርዓት ላይ አንድ እቅድ አንድ ሪፖርት ያሉ ጅማሮችን እንደሚያጎለብትም አንስተዋል። የመንግስት ልማት ፕሮጀክት አስተዳደር ላይ ሰፊ መግባቢያ ውይይት እንደሚደረግም ጠቁመው ይህም በክልሉ ያለው ሁለንተናዊ የማንሰራራት ጉዞን እንደሚያግዝ አንስተዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በበኩላቸው ባለፉት ዓመታት የተቋም እና የስርዓት ግንባታ ሲከናወን መቆየቱን ያነሱ ሲሆን በዚህም እቅድን በመተግበር በደረጃ ላይ የተመሰረተ የፖሊሲ ውሳኔዎችን ማከናወን፣ የልማት ፕሮጀክቶችን ከእቅድ ጋሪ ማስተሳሰር እና ፋይናንስን በማቀናጀት ዘርፈ ብዙ ስራዎች ተግበራቸውንም አንስተዋል። የዛሬው የመግባቢያ ስምምነትም ፌዴራል ደረጃ የተሰሩ ስራዎችን ወደ ክልል ለማውረድ ያለ መስለ መሆኑም ጠቁመዋል። በውይይቱ ወቅት በክልላዊ ኢኮኖሚ አካውንት በኢትዮጵያ ስታቲስቲክስ አገልግሎትና በዲጂታል ልማት እንዲሁም በመንግስት የልማት ፕሮጀክቶች አመራርና አስተዳደር ዙሪያ ዝርፍ ጽሁፎች ቀርበው ሰፊ ውይይትም ተደርጎባቸዋል። ሐረሪ ክልል በትምህርት ቤቶች አካባቢ የመማር ማስተማር ስራን የሚያውቁ ተግባራትን ለመከላከል በትኩረት እየተሰራ መሆኑን የሀረር ከተማ ማዘጋጃ ቤት አስታወቀ። ከትምህርት ቤቶች እስከ 200 ሜትር ርቀት ድረስ የሚገኙ የአልኮል መጠጥ ቤቶች፣ ሺሻ ቤቶችና የቤቲንግ ቁማር ቤቶችን የህግ አግባብነት የተከተለ የማስተካከያ እርምጃ እየተወሰደ እንደሚገኝ ተገልጿል። ሄኖ ግርማ ተጨማሪ ያለው በሀረሪ ክልል በትምህርት ቤቶች አካባቢ የመማር ማስተማር ስራን የሚያውኩ ተግባራትን ለመከላከል በትኩረት እየተሰራ መሆኑን የሀረር ከተማ ማዘጋጃ ቤት አስታወቀም። የማዘጋጃ ቤቱ ስራ አስኪያጅ አቶ ኤልያስ ዩኒስ እንደሚሉት ተማሪዎች በትምህርት ቤቶች አካባቢ ለሚስተዋሉ አዋኪ ተግባራት እንዳይጋለጡና በመልካም ስነ ምግባር የታነጹ እንዲሆኑ በትምህርት ቤቶች አካባቢ የሚገኙና የመማር ማስተማር ስራን የሚያውኩ ተግባራት ላይ የማስተካከያ እርምጃ እየተወሰደ ይገኛል። በዚሁም ከትምህርት ቤቶች እስከ 200 ሜትር ርቀት ድረስ የሚገኙ የአልኮል መጠጥ ቤቶች፣ ሺሻ ቤቶችና የቤቲንግ ቁማር ቤቶች የህግ አግባብነትን የተከተለ የማስተካከያ እርምጃ በመወሰድ ላይ እንደሚገኝ ገልጸዋል። ይህም ከሱስ የጸዳ ጤናማና አምራች ትውልድን ለማፍራት የሚደረገው ርብርብ አካል መሆኑንም ጨምረው ገልጸዋል። እቺን አገር ነገ የሚረከባት ዜጋ በሚማርበት አካባቢ ላይ መቶ ሜትር ራዲየስ ላይ መጠጥ ቤት ብቻ አይደለም እኮ ያልነው ኢቨን ፔንሲዮኖች የዴፓሪ ምናምን የሚባሉ ቢትኮን ፕሌይስቴሽን ምንም አይነት ነገሮች የሚያውቁ ነገሮች ሁሉ ነው የሚከለክለው። ደግሞ የክልሉ መንግስት የሰፊውን ህዝብ ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ እያከናወናቸው የሚገኙ ተግባራት አጠናክሮ እንደሚቀጥል አረጋግጧል። ህ ማንኛውም ስራ ህብረተሰቡ ተሳታፊ ካልሆነ ካላመንበት፣ ውጤታማ ሊሆን አይችልም። ከዚህ አንጻር እንግዲህ ያው መንግስታችን ሁል ጊዜም ህብረተሰቡ ያመነበትን ህብረተሰቡን ይጠቅማሉ፣ አገራችንን፣ ከተማችንን ወደ አንድ ከፍ ያለ ደረጃ ያሻግራሉ የሚባሉ ስራዎችን ሁሉ ስንሰራ ከህብረተሰባችን ጋር አንድ ላይ ሆነን ነው። በመሆኑም ሰሞኑን በአንዳንድ ማህበራዊ ሚዲያዎች በሐረር ከተማ የሚገኙ መጠጥ ቤቶች እየታሸጉ ነው በሚል እየተሰራጨ የሚገኘው መረጃ ሀሰተኛ ሀሰተኛና የተዛባ መሆኑን ሰፊው ህዝብ ተገንዝቦ ለልማቱ እያበረከተ ያለውን አስተዋጽኦ ማጉልበት እንዳለበትም አስገንዝበዋል። አንዳንዶች ግን ይሄንን ያሌለ ትርጉም ለመስጠት በተለያዩ ማህበራዊ ሚዲያዎች ያየንበት ሁኔታ አለ። አልኮልን በከተማዋ ላይ እንደ መከልከል አይነት አድርጎ የተዛባ መረጃ በመስጠት ደግሞ የሚሰሩ አሉ። አብዛኛው ህብረተሰቡም አልተቀበላቸውም። እኛ አንደኛ ህገ መንግስቱ ነው። ሰው ልጅ በሐረርም ሆነ የትኛውም ቦታ ላይ ሲኖር በራሱ እምነት፣ በራሱ አመለካከት፣ ራሱ የሚፈልገውን ነገር እያደረገ መኖር ይችላል ማለት ነው። ስለዚህ ይሄ ለየት ያለ ህግ፣ ለየት ያለ ያወጣ ነው ህግ አይደለም። የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ መሀመድ አብደላ በበኩላቸው በትምህርት ቤቶች አካባቢ የሚከናወን የጫት ንግድ ስራ ላይ የተሰማሩት አካላት ከትምህርት ቤቶች አካባቢ እንዲርቁና ወደ ተዘጋጀላቸው የሽያጭ ቦታዎች የማዛወር ስራ እየተሰራ መሆኑን ጠቁመዋል። ጫት የሚሸጥ እዛ አካባቢ ላይ ሞቢል አካባቢ ካያችሁ ትውርት የታለ ስላሴ አካባቢ ላይ ካያችሁ ትምህርት ቤት አለ። እነዛ ትምህርት ቤቶች አካባቢ ላይ ያ ነገር እንዳይሰራ እንዳይሸጥ ያን ነገሮች የማድረግ ስራ ነው እየሰራ ነው ያለ ነው። ሁለት አራተኛ አካባቢ ትምህርት ቤቶች አሉ፣ ወደ ፈዲስ መንገድ፣ ወደ ፈዲስ መንገድ ያሉት ነው። እነሱንም ከትምህርት ቤቱ ነፃ እና እግረኛ መንገድን ንጹህ የማድረግ ለተማሪዎቹ ሲወጡ እግረኛ መንገድ ላይ ነጋዴ ተቀምጦ ለተማሪው ለአደጋ መጋለጥ ስለሌለበት ይህን ስራዎች እየሰራ ይገኛል። ያደረገ የደንብ ማስከበር ስራ የአንድ ተቋም ብቻ አይደለም ያሉት አቶ መሐመድ፣ ሕብረተሰቡና ሌሎች የመንግስት ተቋማት የተቀናጀ ርብርብ ማድረግ እንዳለባቸውም አመልክተዋል። የሀረር ከተማን ውብ፣ ጽዱ ለነዋሪዎቿና ለጎብኚዎች ሳቢና ማራኪ ለማድረግ ሕዝብን ባሳተፈ መልኩ እየተከናወኑ የሚገኙ ተግባራት ተጠናክሮ እንደሚቀጥሉም ጠቁመዋል። ባለፈው አመት በክልሉ መስተዳደር ምክር ቤት ጸድቆ የወጣው ደንብ በተግባር ላይ እየዋለ መሆኑንም ያገኝነው መረጃ ያመላክታል። የኢሬቻ በዓል አከባበር ዙሪያ በሐረሪ ክልል የፓናል ውይይት ተካሄደ። በዘንድሮ የኢሬቻ በዓል ላይ ለመሳተፍ ዝግጅት መጠናቀቁ ተገልጿል። ዘገባው የባልደረባችን ቱራያና ነው። ናርዶስ ዳምጤ ተጨማሪ ያላት በ2018 እሬቻ አከባበር ዙሪያ በሐረሪ ክልል የፓናል ውይይት ተካሂዷል። በመድረኩ የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወልደ አብዶሽ የእሬቻ በዓል የሰላም የፍቅርና የእርቅ ምልክት ነው ብለዋል። በዓሉ የኦሮሞ ሕዝብ ብቻ ሳይሆን የብሔር ብሔረሰቦች በዓል በመሆኑ የጋራ ውበታችን ነው ሲሉም አክለዋል። ኃላፊው አክለውም የእሬቻ በዓል ላይ ለመሳተፍ የልዑካን ቡድን በዚህ ዓመት በክልሉ ባህል ቅርስና ቱሪዝም ቢሮ አማካኝነት ዝግጅቱን ማጠናቀቁን ገልጸዋል። የሐረሪ ክልል የአባ ገዳዎች ጉባኤ ምክትል ሰብሳቢ አባ ገዳ ጠይብ አሊ የበዓሉ ዝግጅት በየዓመቱ እየተጠናከረ መምጣቱን ተናግረዋል። በተጨማሪም ክልላችን የሚወክለው የልዑካን ቡድን የክልላችንን አንድነትና ፍቅር የሚያንጸባርቅ መሆን እንዳለበት አስገንዝበዋል። በዓሉ በሰላም እንዲከበር ሁሉም ኦሮሞ የበኩሉን እንዲወጣም አሳስበዋል። የ2018 የሬቻ በዓል በአዲስ አበባና በቢሾፍቱ መስከረም 24ና 25 ይከበራል ተብሎም ይጠበቃል። ኢሬቻ የሰላም የእርቅ የፍቅርና የወንድማማችነት ምልክት መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። ቢሮ በዘንድሮ የኢሬቻ በዓል ንቁ ተሳትፎ የሚያደርግ መሆኑን አስታውቋል። ናርዶስ ዳምጤ ተጨማሪ አለ። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ በዘንድሮ የኢሬቻ ባህል ንቁ ተሳትፎ የሚያደርግ መሆኑን አስታውቋል። የኢሬቻ ቢራ ኦሮሞዎች ክረምት አልፎ መስከረም ሲጠባ በጸደይ ፈጣሪ ለማመስገን ወደ መልካ የሚወረድበት በዓል ነው። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ከሐረሪ ክልል ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የኢሬቻ በተራራና ወንዝ የሚከበር መሆኑን ገልጸዋል። የዘንድሮ ኢሬቻ ታላቁን ኢትዮጵያ ሕዳሴ ግድብ ባጠናቀቅንበት ጊዜና የማዳበሪያ ፋብሪካ ለመገንባት ባገርንበት ወቅት የሚከበር በመሆኑ የዘንድሮ ኢሬቻ በዓል ልዩ እንደሚያደርገው ገልጸዋል። ኢሬቻ የሰላም የአንድነትና የእርቅ ምልክት ነው ሲሉም አቶ ናስር ገልጸዋል። በዓሉ እንዳይከበር ጫናዎች ሲደረጉ ቆይተዋል ያሉት ኃላፊው የኦሮሞ ሕዝብ ፍቅሩን ጥንካሬውንና አጋርነቱን ለዓለም የሚገልጽበት መንገድ ነው ብለዋል። በሃይማኖትና በባህል ሳይለያዩ በአንድነት መሳተፍ ያስፈልጋል ሲሉም ገልጸዋል። በዓሉ በኦሮሞ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም እየተከበረ ነው ያሉት አቶ ናስር ከ2012 ዓ ም ጀምሮ ከለውጥ በኋላ ተከልሎበት በነበረው ሆራ መከበሩን ተናግረዋል። ሮ በዓሉ በዓሉ የኦሮሞ ሕዝብ ለዓለምና ለሀገር ያለውን ጥንካሬን ጉልበት፣ ችሎታና ፍቅርና አክብሮት የምናሳይበት በዓል ነው። ሲከበርም በአፍሪካና በዓለም ደረጃ እያደገ ነው። እንደ ኤውሮፓውያን አቆጣጠር በ1988 የኢሬቻን ፊንፊኔ በዓል ከተቋረጠ በኋላ ከለውጡ መንግስት ማግስት መምጣት በ2012 ጀምሮ እየተከበረ ይገኛል። ደግፈሙ ተይቱ የሪቻ የባል ዝግጅት ላይ ሰነድ ቀርቦ ከሚመለከታቸው አካላት ጋር ሰፊ ውይይት መደረጉን ተናግረዋል። ሰነድ ቆጳ አይጅራ ዶኩመንቲንግ ቆጳ ለበዓሉ ሰነድ ተዘጋጅቷል። ከሚመለከታቸው አካላት ጋርም ሰፊ ውይይት ተደርጓል። ዛሬ ደግሞ እንደ ክልል የልኡካን ቡድን ወደዚያ የሚሄድበት የፓናል ውይይት አድርገናል። ዛሬ ወደ በዓሉ ከሄደው የሀገር ሽማግሌዎች ልኡካን ጋርም ሰፊ ውይይት አድርገናል። ክልሉን የሚወክል የልኡካን ቡድን በባህላዊ ፌስቲቫሉ ላይ ፍቅር አንድነትና ሰላም በሚያንጸባርቅ መልኩ እንደሚሳተፍም አስገንዝበዋል። tokkummaa Oromoo, jaalala Oromoo, አዳ Oromoo, ሴና Oromootii fi faaya ይህ የልኡካን ቡድን በአንድነት፣ በባህል፣ በፍቅር፣ በታሪክና በባህላዊ ጌጦች በውብ መልኩ መገለጽ አለበት። ይህንን ባህል የማይፈልጉ ሰዎች ለምን እንዳሉ እርስ በርስ ማወቅ አስፈላጊ ነው። የእኛ ሉካን በአለም አቀፍ ደረጃ የበለጠ ፍቅር እንዲፈጠር የበኩሉ ሚና ይጫወታል ብዬ አስባለሁ። ነጋ እንዴ ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ምሁራን ለሀገር ግንባታ መሰረት የሚጥሉ የፖሊሲ ግብዓትን በጥናት ማውጣት ላይ ይበልጥ ሊሰሩ ይገባል አሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ። በሌላ ዜና የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርዕት ዝርያዎችን በምርምር በማሻሻል ምርትና ምርታማነትን ይበልጥ ለማሳደግ በትኩረት እየሰራ መሆኑን አስታውቋል። እነዚህንና መሰል አገር አቀፍ ዘገባዎችን ፍቃዱ በላይ በተከታይነት ያቀርበዋል። ምሁራን ለሀገር ግንባታ መሰረት የሚጥሉ የፖሊሲ ግብዓትን በጥናት ማውጣት ላይ ይበልጥ ሊሰሩ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የሀዋሳ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ጋር በመተባበር ያዘጋጁት የ22ተኛው ዓለም አቀፍ የምርምር አውደ ጥናት በሀዋሳ ዩኒቨርሲቲ እየተካሄደ ነው። ብርሃኑ ነጋ በዚህ ወቅት እንዳሉት የሀገር ለውጥ ለማስቀጠል እና የህብረተሰቡን ችግሮች በፍጥነት በዘላቂነት ለመፍታት ምሁራን የምርምር ስራዎቻቸውን ሊያጠናክሩ ይገባል። የምሁራንን የሀገር ግንባታ ሚና ለማሳደግ የምርምር አውደ ጥናቶች ጥና ተከታታይ በሆነ መልኩ ሊካሄዱ እንደሚገባ ጠቁመው ለሀገር ግንባታ መሰረት የሚጥሉ የፖሊሲ ግብዓትን በጥናት ማውጣት ላይ ምሁራን ይበልጥ እንዲሰሩ አሳስበዋል። የሀዋሳ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ችሮታ ዋየለ በበኩላቸው በዓለም አቀፍ የምርምር አውደ ጥናቱ ላይ የሚቀርቡ የምርምር ውጤቶች ለሀገር እድገት የፖሊሲ ግብዓትነት የሚያገለግሉ ናቸው ብለዋል። ዓለም አቀፍ የምርምር አውደ ጥናቱ ከተመሰረተ 60 ዓመት እንዳስቆጠረና በተለያዩ ሀገራት ሲካሄድ እንደቆየ አነሱስ ደግሞ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ዶክተር ዮሐንስ አርድገ ወገን ናቸው። ለፖሊሲ አውጪዎችና ፈጻሚዎች በርካታ ጠቃሚ ግብዓት አስገኝቷል ማለታቸውንም ኢዜአ ነው የዘገበው። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርት ዝርያዎችን በምርምር በማሻሻል ምርትና ምርታማነትን ይበልጥ ለማሳደግ በትኩረት እየሰራ መሆኑን አስታወቀ። በኢንስቲትዩቱ የአዝርትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ ውብሸት ተሾመ ሌዚያ እንዳሉት እስካሁን የተደረሰባቸውና የተመዘገቡ 89 አይነት የአዝርት ዝርያዎችና 920 ናሙናዎች አሉ። ከእነዚህ መካከል 12 አይነት የአዝር ዝርያዎች በኢትዮጵያ ብቻ እንደሚገኙ አረጋግጠዋል። የአዝርት አይነቶቹና ናሙናዎቹ በመስክና በማስቀዝቀዣ ክፍል ጥበቃ እየተደረገላቸው መሆኑንም ገልጸዋል። በዚህ መሰረት ማለት ገብስ፣ ጤፍ፣ ሽምብራ፣ ተልባ፣ ድንብላል፣ አብሽና ሌሎች የአዝርት አይነቶችን ምርታማነታቸውን ለማሳደግ ኢንስቲትዩቱ በምርምር እየሰራ መሆኑን አስረድተዋል። እስካሁን ድረስም በሽታና ድርቅ የሚቋቋሙ በሄክታር እስከ 58 ኩንታል ምርት መስጠት የሚችል አራት አይነት የስንዴ ዝርያ በምርምር መሻሻሉን ተናግረዋል። ከተሻሻለው የስንዴ ዝርያ ሁለት መቶ ኩንታል ዘንድሮ ለአርሶ አደሩ ተሰራይቶ መዘራቱን ጠቅሰው ሰባ ኩንታል ደግሞ በማህበራዊ ዘር ባንክ እንደሚገኝ ጠቁመዋል። በምርምር ከተሻሻለው አራት አይነት የስንዴ ዝርያ ጋር በተያያዘ ቀሪው ስራ በግብርና ባለስልጣን አማካኝነት የዝርያ ማስመዝገ ገብና ቀሪ ተግባራት የተከናወኑ መሆኑን ተናግረዋል። ገብስና ጤፍን ጨምሮ ሌሎች የአዝርት አይነቶች በምርምር ሂደት ላይ እንደሚገኙም አመላክተዋል። በአጠቃላይ የሰብል ዝርያዎችን በምርምር የማሻሻሉ ተግባር ምርትና ምርታ ማነትን በማሳደግ እንደ ሀገር የተያዘውን የምግብ ዋስትና የማረጋገጥ ሂደት በእጅጉ ያግዛል ነው ያሉት። ከሆርቲካልቸር አኳያም ስራ ስር እንሰት ቅመማ ቅመምን ጨምሮ በአምስት የመስክ ጂን ባንኮች ዘጠኝ ሺህ ያህል ናሙናዎች ጥበቃ እየተከናወነ ነው ብለዋል። ላብነትም ከስድስት ሺህ በላይ የቡና ናሙና በመስክ የጂን ባንክ ጥበቃ እየተከናወነ መሆኑን ጠቁመዋል። የሆሬ አርሰዴ ኢሬቻ በዓልን በድምቀት ለማክበር አስፈላጊው ዝግጅት የተጠናቀቀ ነው አለ የቢሾፍቱ ከተማ አስተዳደር። የአስተዳደሩ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ኢብራሂም ሁሴን እንዳሉት ኢሬቻ የኦሮሞ ሕዝብ ክረምቱ በሰላም በመጠናቀቁ ሁሉን ነገር የፈጠረ አምላክ ምስጋና የሚያቀርብበት በዓል ነው። የአንድነት የፍቅርና የወንድማማችነት በዓል የሆነው ኢሬቻ መጪው ዘመን መልካም እንዲሆን ፈጣሪ የሚለመንበት መሆኑንም አውስተዋል። የቢሾፍቱ ከተማ የዘንድሮውን የሆሬ አርሰዴ ኢሬቻ በዓል በድምቀት ለማክበር አስፈላጊውን ዝግጅት እያጠናቀቀች ነው ብለዋል ኃላፊው በዚህ መሰረትም በበዓሉ ለሚታደሙ እንግዶች በቂ መስተንግዶ ለመስጠት ሆቴሎችን ጨምሮ ሁሉም አገልግሎት ሰጪ ተቋማት ዝግጅት ማድረጋቸውን ተናግረዋል። ከፌዴራል ከክልልና ከተማ አስተዳደሩ የተዋቀሩ የጸጥታ አካላትም በዓሉ በድምቀት እንዲከበር አስተማማኝ ዝግጅት አድርገዋል ነው ያሉት። ለሆሬ አርሰዴ እሬቻ በዓል ወደ ቢሾፍቱ ለሚመጡ እንግዶች ባህላዊ እሴቱን የሚያንጸባርቅ አቀባበል እንደሚደረግም አመልክተዋል። በክርዴ ልማት እየተዋበች የምትገኘው ቢሾፍቱ በዓሉ እሴቱን በጠበቀ መልኩ እንዲከበር የምታደርገው ሁለንትናዊ ዝግጅት እየተጠናቀቀ እንደሚገኝም ጠቁመዋል። በዓሉ የሚከበርበት ወሬ አርሰዴ አካባቢ አስፈላጊ መሰረተ ልማት ዝርጋት ጥቃት አስራ የተከናወነለት መሆኑንም አቶ ኢብራሂም አስረድተዋል። በየአመቱ የሚከበረው የኢሬቻ በዓል የንግድ ተቋማትን ኢኮኖሚያዊ ተጠቃሚነት ከማነቃቃት ባለፈ የቱሪዝም መዳረሻነትን ከማስፋት አንጻር ጉልሚና የተጫወተ መሆኑንም አብራርተዋል። ስለሆነም የሀገር ውስጥም ሆነ የውጭ ጎብኚዎች በሆሬ አርሰዴ ኢሬቻ በዓል ላይ እንዲታደሙ ጥሪ አቅርበዋል። የዘንድሮው የኢሬቻ በዓል መስከረም 24 ቀን በሆሬ ፍንፍሬ እና መስከረም 25 ቀን ደግሞ በሆሬ አርሰዴ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ይከበራል።

ስራው በሰው ኃይልና በቴክኖሎጂ በመታገዝ በቅንጅታ አሰራር የተካሄደ እንደሚገኝ የክልሉ ግብርና ቢሮ ገለጸ። በክልሉ የግብርና ምርትና ምርታማነት በማሳደግ በምግብ ራስን ከመቻል አልፎ ክልሉ በሀገር ኢኮኖሚ ላይ ሊያበረክት የሚገባውን ድርሻ በአግባቡ እንዲወጣ የሚያስችል ተግባራት በሰፊው የተካሄዱ ናቸው። ግብርናውን በቴክኖሎጂ በማስደገፍ ከመስራት ባለፈ የተለያዩ የግብርና ልማት ኢኒሽቲቮች ተቀርጸው በመተግበር ላይ መሆናቸውን የዚሁ ጥረት አካል ነው። የክልሉ ግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ እንደገለጹት የዘንድሮ የሰብል ጥበቃና እንክብካቤ ስራ በፊት የነበሩ ችግሮችን በጥናት በመለየት ለማግኘት አዳዲስ አሰራሮችን በማካሄል የተሰራ ነው ብለዋል። የሰብል እንክብካቤና ጥበቃ ስራው በሰው ኃይልና በቴክኖሎጂ ጭምር የተደገፈ መሆኑን ገልጸው፣ በተለይም ጸረ አረምና ጸረ ተባይ ኬሚካል በወቅቱ በማቅረብ አገልግሎት የማዋል ስራ እየተሰራ ነው ብለዋል። አቶ በሬሶ እንዳሉት በአሁኑ ወቅት በሁሉም የመኸር ሰብል አብቃይ የክልሉ ዞኖችና አካባቢዎች የጸረ አረምና ጸረ ተባይ መድኃኒቶችን ርጭት በሰው ኃይልና በቴክኖሎጂ በመደገፍ በስፋት የተከናወነ ይገኛል። በሰብል እንክብካቤው ለአርሶ አደሮች የግንዛቤ ማስጨበጫ ትምህርት ከመስጠት ባለፈ ማሳ ድረስ በመሄድ የድጋፍና ክትትል ስራዎችም የተከናወኑ መሆናቸውን ተከትለዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ